እንዴት አድርገን ነው ላይቭ ላይ ቀለም የቀባናቸውን ወይም ሞዴሬተር የሰጠናቸውን ሰዎች ሞዴሬተር ወይም ቀለም ማንሳት የምንችለው? አሰላሙ አሊኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኤች ቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላሂ ረቢል አላሚን። እንግዲህ ባለፈው በሰራውት ቪዲዮ መሰረት የምትፈልጉትን ጥያቄ በኮሜንት አስቀምጡን ሊጠይቁኝ እኔ መልስላችኋለሁ፣ ይሰራላችኋለሁ ቪዲዮ ብያችሁ ነበረ። በኮሜንት እንዴት አድርገን ነው ላይቭ ላይ የቀባናቸውን ሰዎች ቀለማቸውን ማንሳት እንፈልጋለን እና እባክሽን ያሳይን ብላችሁ ጠይቃችሁኛል፣ ጓደኞች ማለት ነው እና እኔም አሁን በዚህ ቪዲዮ ላሳያችሁ መጥቻለሁ፣ ማለት ነው። ቀለም እንቀባለን እንግዲህ ላይብ ላይ ወይም ሞድሬተር እንሰጣለን ማለት ነው። ይህ ሞድሬተር ለመደማመር የተለያዩ ነገሮችን ለማድረግ በጣም ይጠቅማል ማለት ነው እና ከተወሰነ ጊዜ በኋላ ደግሞ ይህን ቀለም ማንሳት እንፈልጋለን። ለምንድን ለምንድነው ቀለም የምናነሳው? ቻናላችን እንዳይሞት ቻናላችን ላይ በአንድ ጊዜ ቀለም ቀብተናቸው በዛው የሚሄዱ ሰዎች አሉ፣ አይመለሱም ማለት ነው። ቻናላችን ላይ መጥቶ ለማይቀመጥ ሰው ቀለም መስጠት የለብንም። ላይቭ ላይ ስንገባ መጥቶ ላይቫችን ለማይከታተል ቪዲዮችን ፖስት ስናደርግ ቪዲዮችን ለማይከታተል ሰው፣ ፋሚሊ ላልሆነ ሰው፣ የኛ ተከታይ የኛ ሜንበር የኛ ፋሚሊ ላልሆነ ሰው ቀለም መስጠት አያስፈልግም ማለት ነው። ምክንያቱም ቻናሉን እየጎዳው ይሄዳል። ቀለም በጣም ብዙ ነገር ይሰራል፣ ጥቅም አለው ማለት ነው። እና ይሄ ቀለም ደግሞ ዝም ብሎ ካላግባብ መባከን የለበትም። ከአንድ ቀለም የተቀባ ሰው የዩቱብ ቻናላችሁ ላይ ተጽዕኖ ማድረስ ይችላል፣ ጉዳት ማድረስ ይችላል። ለምን? ስልጣን ስለተሰጠው ተጽዕኖ ማድረስ ይችላል ማለት ነው። እና እና ያን ተጽዕኖ ቀለሙን በማንሳት ያን እንትናችሁን ዩቱብ ቻናላችሁን ከጉዳት ትከላከላላችሁ ማለት ነው ውዶች፣ ማሮቼ፣ ፍቅሮቼ አሁን ቀጥታ ወደ ቪዲዮ ከማለፋችን በፊት ቻናሌን ላይክ እያደረጋችሁ ሼር ሰብስክራይብ እያደረጋችሁ ሸር ሼር ቪዲዮን እስከ መጨረሻው እያያችሁ ማስታወቂያ እዩውልኝ ማለት ነው። ውዶች ጀማሮች ማስታወቂያ እዩውልኝ፣ ተባበሩኝ፣ ሰብስክራይብ በማድረግ ከአጠገቤ እየሆናችሁ እንደ ሁልጊዜው እንደተለመደው ድጋፋችሁ እንዳይለየኝ እያልኩኝ ቀጥታ ወደ ቪዲዮ አሁን ምን እናደርጋለን? በጉግል ክሮም ነው የምናነሳው። በጉግል ክሮም በጉግል ክሮም ዩቱብ ስቱዲዮ ውስጥ ገብተን ነው የምናነሳው። በነገራችን ላይ ይህን ጉግል ክሮም የተባለውን አፕሊኬሽን ሁላችንም ልናቀው ይገባል። ሞኔ የሆነውም ሞኔ ያልሆነውም ማለት ነው። በጣም ጠቃሚ አፕሊኬሽን ነው ለዩቱብ ቻናላችን። በጉግል ክሮም በኩል ዩቱብ ስቱዲዮን ግዴታ ማወቅ ይጠበቅብናል ማለት ነው። በጣም ብዙ የሚስተካከሉ ነገሮች በጉግል ክሮም በኩል ዩቱብ ስቱዲዮ ውስጥ በዋይት ስቱዲዮ የማናገኛቸው፣ በሌላ በኩል የማናገኛቸው ፎርሙላዎች፣ ሲቲንጎች እዛ ጉግል ክሮም ዩቱብ ስቱዲዮ ውስጥ ነው የሚገኙት ማለት ነው። እና ይሄን በጉግል ክሮም ዩቱብ ስቱዲዮ መግባት ሁላችሁም ሁላችሁም ልታቁት ይገባል ማለት ነው። እና እዚህ አፕሊኬሽን ላይ እገባለሁኝ እነካለሁኝ ክሮም የሚለውን አፕሊኬሽን በደንብ ተከታተሉ። ይሄ ነገር በጣም ይጠቅማችኋል። እዚህ ጋር ከገባችሁ በኋላ እዚህ ሰርች ባሮ ላይ www ብላችሁ ስትጽፉ ዩቱብ ዶት ኮም ሚል ይመጣላችኋል። www ብላችሁ ስትጽፉ ልክ እንደዚህ ዩቱብ ዶት ኮም ሚል ይመጣላችኋል ማለት ነው። እሱን አንድ ጊዜ ትነካላችሁ እንደዚህ እሱን አንድ ጊዜ ትነካላችሁ። ከዛ አንድ ጊዜ ከነካችሁ በኋላ እዚህ ፕሮፋይላችሁ ትገባላችሁ ማለት ነው። ፕሮፋይላችሁን ከፕሮፋይላችሁ ከመግባታችሁ በፊት ግን ይህን ሶስት ነጠብጣብ ተጭናችሁ፣ ሶስት ነጠብጣቡን ልክ እንደዚህ ትጫኑና ዲስክቶፕ ሳይት መሆኑን ማረጋገጥ አለባችሁ ማለት ነው። ዲስክቶፕ ሳይት ካልሆነ ይህን ሴቲንግ ማግኘት ስለማንችል ማለት ነው ያው አጀስት አድርጌ ሁልጊዜም ስለምገባ ስለምጠቀምበት አጀስት አድርጌ እንትን ዲስክቶፕ ሳይት ላይ ነው ያደረግኩት። እናንተም ልክ እንደዚህ ዲስክቶፕ ሳይት ላይ ማድረግ ይጠበቅባቸዋል ማለት ነው ውዶች። ዲስክቶፕ ሳይት ላይ ካደረጋችሁ በኋላ ፕሮፋይል ፒክቸራችሁን የእናንተ መሆኑን፣ ዋናው የዩቱብ ቻናላችሁ ፕሮፋይል ፒክቸር መሆኑን፣ ዋናው ኢሜይላችሁ ትልቁ አካውንታችሁ መሆኑን ማረጋገጥ ይጠበቅባቸዋል። ትርፍ አካውንት እንዳይሆን። ትርፍ አካውንት ከሆነ ደግሞ ምንድን ነው የምታደርጉት? ልክ እንደዚህ ፕሮፋይላችሁን ንክት ስታደርጉ ምን የሚል ይመጣላችኋል? እዚ ጋር ስዊች አካውንት የሚል ይመጣላችኋል። ያው እዚህ ጋር ስዊች አካውንት የሚል ይመጣላችኋል። ይህን ስዊች አካውንት የሚለውን ስትጫኑት ሁሉንም ኢሜሎቻችሁን ዝርዝር አርጎ ድርድር አርጎ ያመጣላችኋል። ዋናው የዩቲዩብ ቻናላችሁን ኢሜል ታደርጉታላችሁ። እሱን ካደረጋችሁ በኋላ ምንድነው የምታደርጉት ቆይ ትንሽ ቀረብ አድርጌ ምንድ ነው የምታደርጉት ይህን ስዊች አካውንት የሚለውን ነክታችሁ ዋና ቻናላችሁ ላይ ካደረጋችሁ በኋላ እዚህ ጋር ዩቱብ ስቴዲዮ የሚለውን ጫን ብላችሁ ትይዙታላችሁ ማለት ነው በደንብ ዝም ብሎ ነካ ካረጋችሁት ወደ ዋይቲ ስቴዲዮ ወደ አፕሊኬሽኑ ይወስደናል ማለት ነው ወደዛ ከወሰደን ደግሞ ያው ተሳስተናል የምንፈልገውን ነገር ማግኘት አንችልም በጭራሽ ማለት ነው እና ይሄን ዩቱብ ስቴዲዮ የሚለውን ጫን ብላችሁ እንደዚህ ስትይዙት ኦፕሽን ያመጣላችኋል ኦፕን ኢን ኒው ታፕ ግሩፕ የሚለውን ትመርጣላችሁ፣ ይህን ሁለተኛውን ይሄን ማለት ነው። ይህን አንድ ጊዜ ጫን ትሉታላችሁ። ከዛ አንድ ጊዜ ጫን ካላችሁት በኋላ እታች አንድ ኤክስ ያለው ዩቱብ ምልክት እና አንድ ደግሞ ኤክስ የሌለው የዩቱብ ምልክት ይመጣላችኋል ማለት ነው። እናንተ የቱን ትመርጣላችሁ? ኤክስ የሌለውን ይሄኛውን የዩቱብ ምልክት፣ ይህን አንድ ጊዜ ትነኩታላችሁ። እንደዚህ ከነካችሁት በኋላ እዚህ ታች ላይ ትንሽዬ የሴቲንግ ምልክት አለች፣ ትንሽዬ የሴቲንግ ምልክት አለች። እሷን የሴቲንግ ምልክት ትነኳታላችሁ ማለት ነው። እንደዚህ ከመጣላችሁ በኋላ ስትነኩት ይው እንደዚህ አይነት ነገር ይመጣላችኋል። ከነዚህ ከተደረደሩት መካከል እኛ የምንፈልገው ቀለም ለማንሳት ብቻ ስለሆነ ዛሬ የዛሬው ቪዲዮ ስለ እሱ ብቻ ስለሆነ የሚያስተምረው ኮሚኒቲ ሞዴሬሽን የሚለውን ትመርጣላችሁ፣ ከመጨረሻ ሁለተኛው ወደ ላይ ኮሚኒቲ ሞደሬሽን ይህን ኮሚኒቲ ሞደሬሽን የሚለውን ትነካላችሁ ማለት ነው። ልክ እንደዚህ ብሎ ይመጣላችኋል። ከዛ ምን ታደርጋላችሁ? እዚህ ጋ አሁን እዚህ ኮንተንት ኮንትሮል የሚለው ላይ ነው። ዩዘር ማናጅመንት የሚለው ላይ ታረጉታላችሁ። ዩዘር ማናጅመንት የሚለው ላይ አንድ ጊዜ ነካ ታረጋላችሁ። ልክ እንደዚህ ነካ ስታደርጉ ያው ቀለም የቀባናቸው ሰዎች በሙሉ ተደርድረው ልክ እንደዚህ ይመጡልናል ማለት ነው። ይሄ ምንድን ነው? ምን አይነት ናቸው እነዚህ? ማኔጂንግ ሞዴሬተር የቀባኋቸው ሰዎች ናቸው። እነዚህ በሙሉ ማኔጅንግ ሞዴሬተር የቀባኋቸው ሰዎች ናቸው። በነገራችን ላይ ስትቀቡ ስታንዳርድ ሞዴሬተር ነው እንጂ ማኔጂንግ ሞድሬተር አትቀቡ ማለት ነው። ስታንዳርድ ሞዴሬተር የቀባኋቸው ደግሞ ከታች ይገኛሉ። ያው እዚህ ጋር ስታንዳርድ ሞድሬተር ይላል። ያው እዚህ ጋር ስታንዳርድ ሞዴሬተር የቀባዋቸው ሰዎች እዚህ ጋር አሉ ማለት ነው። ላይ ማኔጂንግ ሞድሬተር የቀባዋቸው ሰዎች ይገኛሉ። ያው እንደዚህ ያድርጋችሁ። ማኔጂንግ ሞድሬተር የቀባኋቸውን መጀመሪያ ላጥፋ፣ ሁሉንም በአንድ ጊዜ ለማጥፋት ማለት ነው። እያንዳንዱን ለማጥፋት ከፈለጋችሁ ሰው መርጣችሁ የፈለጋችሁትን ሰው ማጥፋት ከፈለጋችሁ አሁን ለምሳሌ ይሄ ሐውለት ቢዩቲ የሚለውን ይህን ኤክሱን ስትነኩት ይጠፋል ማለት ነው። ሁሉንም አጠቃላይ ነው። አሁን ዛሬ እኔ ራሴ ማጥፋት ስለምፈልግ እግር መንገዴን ይሄን ቪዲዮ ልስራላችሁ ብዬ ነው። ስለዚህ ምን ታደርጋላችሁ? ማኔጂንግ ሞድሬተር የቀባቸዋቸውን ሰዎች ሁሉንም ማጥፋት ትፈልጋላችሁ ማለት ነው። ስለዚህ እኔ ማጥፋት ስለምፈልግ እያጠፋሁ ላሳያችሁ። እዚህ ጋር ኤክስዋን፣ ይችን ለብቻዋ ያለችዋን ኤክስ ማለት ነው። ይችን ኤክስ ንክት ስታደርጓት እንዳለ ሁሉንም ማኔጂንግ ሞድሬተር የቀባቸዋቸውን ሰዎች በሙሉ ታጠፋላችኋለች ማለት ነው። አሁን ልነካት ነው። ተከታተሉ ያው አጥፍቶታል ማለት ነው። ከዛ እንደዚህ ታደረጉ እና ከዛ ደግሞ ስታንዳርድ ሞዴሬተር ይቀራችኋል። ስታንዳርድ ሞዴሬተር ያው ስታንዳርድ ሞዴሬተር የቀባቸው ሰዎች እዚህ ጋር ተቀምጠዋል። ማኔጂንግ ሞዴሬተር የቀባቸው ሰዎች ሂደዋል ማለት ነው። ተነስቷል ቀለማቸው። ስታንዳርድ ሞዴሬተር የቀባቸውን ሰዎችም ማንሳት ስለምፈልግ ላነሳው ነው ማለት ነው። አሁን መልሼ ሁሉንም ስታንዳርድ ሞዴሬተር የቀባሁትም በሙሉ ስለሆነ ማንሳት የምፈልገው ይችን የኤክስ ምልክቷን ነው ምነካው። ይችን የኤክስ ምልክት ማለት ነው። በደንብ ተከታተሉ ቤተሰብ። ይሄ ነገር በጣም ይጠቅማችኋል። አንድ ጊዜ ኤክስ ምልክቱን እነካለሁ። ያው ጠፍቷል። አሁን ምንድን ነው የማደርገው? ሴቭ ሳትሉ እንዳትወጡ። አጥፍተን ጨርሰናል ብላችሁ ሴቭ ሳትሉ ከወጣችሁ መልሶ እንደተቀባ ነው የሚቀመጠው ማለት ነው። እናንተ ምን ታደርጋላችሁ? እንደዚህ አጥፍታችሁ ስትጨርሱ ሴቭ፣ ያው እዚህ ጋር ሴቭ፣ ሴቭ ብላችሁ ትወጣላችሁ። ይህን ሴቭ የሚለውን አንድ ጊዜ ትነኩታላችሁ። ያው ጨርሰናል። ይሄን ይመስላል ውዶች ማሮች፣ ፍቅሮቼ እንግዲህ ቻናሌን ሰብስክራይብ እያደረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ለወደፊት እንድሰራላችሁ የምትፈልጉትን ነገር በሙሉ እየጠየቃችሁ በኮሜንት አስቀምጡልኝ። እኔም ኮሜንታችሁን በማየት ለእናንተ ይረዳችኋል፣ ያግዛችኋል ብዬ የማስበውን ነገር በሙሉ በቅልቦናዬ በንጹህ እህትነቴ ማለት ነው እሰራላችኋለሁ። ቪዲዮ እናንተም የምትፈልጉትን ነገር በሙሉ አስቀምጡልኝ በኮሜንት